በስመአብ ወወልዶ መንፈስ ቅዱስ አህዱ አምላክ። የተከበራችሁና የተወደዳችሁ መላው የኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች በያላችሁበት ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ 1984ኛው በዓለ ትንሣኤ እንኳን አደረሳችሁ። በዚህ ሰዓት በዚህ ለአገልግሎታችን መሳለጥ ሲባል ሁለተኛው ደምረት ሁነን ሆኖ በምናገለግልበት በመንገደ ሰማይ ዩቲዩባችን በዓለ ትንሣኤን በሚመለከት አጭር መልእክት ለማስተላለፍ ነው የተገኘሁት። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የእኛም ትንሣኤ ነው፣ የተነሳበት ዕለት ነው። ኢየሱስ የተነሳበት እኛም እንደምንነሳ የምናምንበት የኛ መነሳትም እርግጠኛ የሆነበት ዕለት ነው። እንግዲህ በአራቱም ወንጌላት በማቴዎስ፣ በማርቆስ፣ በሉቃስ በዮሐንስ ወንጌላት ላይ በየመጨረሻ ምዕራፎቻቸው በተጠቀሰው ታሪክ አማካኝነት ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተናገረ በተነገረው ትንቢት በተቆጠረው ሱባኤ መሰረት፣ በእሱም ፈቃድ መሰረት ከተቀበረ ዮሴፍ እና ኒቆዲሞስ ሥጋውን ገንዘው ከቀበሩ በኋላ የተነሳበት ዕለት ነው። ይሄ የሆነው መጋቢት 29 ቀን 33 ዓመተ ምሕረት ላይ ነው የሆነው። ጥንተ ትንሣኤ ይባላል። ይሄ ጥንተ ትንሣኤ የሚባለው ሁልጊዜም ይከበራል መጋቢት 29 ቀን ከዚያ በኋላ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር በባሕረ ሐሳብ መሰረት ቀኑ ይቀያየራል። እለቱ ነው የማይቀያየረው፣ እሑድ ነው ሁልጊዜ የሚሆነው። ቀኑ ግን አንድ ጊዜ ከፍ አንድ ጊዜ ዝቅ ይላል ማለት ነው እና መጋቢት ዘጠኝ አይደለም በዚህ ዓመት የሚከበረው። እንደምታውቁት የምናከብረው ሚያዝያ 12 ቀን ነው በዚህ ዓመት። ስለዚህ እንግዲህ የምናየው ዛሬ መጋቢት ዘጠኝ ቀን በዕለተ እሑድ የሆነውን ነው። የዛሬ 1984 ዓመት ወደ ኋላ ተመልሰን ያለውን ታሪክ ተግባራዊ ታሪክ ነው የምናየው። ዮሴፍና ኒቆዲሞስ ከኃላፊው ሥጋውን እንዲያወርዱ ጥያቄ አቅርበው ግብረ መልስ ከተሰጣቸው በኋላ ከመቃብር አወረዱትና የገንዙት በነበረ ጊዜ ዝም ብለው ማንኛውም ሰው እንደሚገነዘው እያዘኑ መምራቸው ስለሆነ አባታቸው አምላካቸው ስለሆነ ያዘኑ፣ እያለቀሱ ይገንዙት በነበረ ጊዜ ዋን መስበሰ አይንቲሁ ጊዜ ኢየሱስ ይለዋል። የታችን መድኃኒታችን ኢየሱስ ክርስቶስ አይኖቹን ገልጦ ለምን እንደ ሩቅ ብሲ እኔ ፍጹም አምላክ ፍጹም ሰው ነኝ እኮ ይህን እያወቃችሁ ለምን ዝም ብላችሁ ገንዙኛላችሁ? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያላችሁ የማይሞተው ሞተ እያላችሁ ገንዙኝ አላቸው እና ይህኑ እየተናገሩ ገነዙት። ከገነዙት በኋላም ዮሴፍ ለራሱ ባዘጋጀው መቃብር ቀበሩት። እንግዲህ በዚህ በተቀበረበት መቃብር ውስጥ ሶስት ቀን ሶስት ሌሊት ቆይቷል። መቀበሩ ከመቀበሩ ጋር ተያይዞ አይሁድ መስቀላቸው፣ መግረፋቸው፣ ማንገላታታቸው እንዳለ ሆኖ በነገራችን ላይ በዚህ ሳምንት ከበዓለ ትንሳኤ በፊት የሚከበረው ጾመ ሕማማት የሚባለውን እያንዳንዱን ተግባራዊ ስርዓት አምልኮ ስንመለከት ተግባር ተኮር ወንጌል ነበረ። ያ ማለት ጌታችን ኢየሱስ ክርስቶስ መውደቅ መነሳቱን የሚያስታውሱ የቤተክርስቲያን ንዋያት ስናይ፣ ከበሮውን ስናይ፣ መቋሚውን ስናይ እያንዳንዱን ነገር ስናይ መከራ ክርስቶስን የሚያስታውሱ ናቸው። ሊቃውንቱ ከበሮ ሲመቱ መቋሚያቸውን ከፍዝቅ እያደረጉ ሲዘምሙ እያንደ ከበሮ አመታቱም የከበሮ አሰራሩ የከበሮ ዲዛይኑ ሳይቀር የመከራ ክርስቶስን የሚያስታውሱ ነው የተሰራው። እና አይሁድ እንግዲህ በገርፈውት ሰቅለውት በፈቃዱ ቢሆንም ከሞተ ከተቀበረ በኋላ መቀበሩ ጥርጥር ነበረበት። እሱ በክርስቶስ በኩል እንደሚነሳ ይታወቃል። በሚያምኑት ዘንድም እንደሚነሳ ይታመናል። በሰቀሉት በኩል ግን እንደሚነሳ ይጠረጠራል። እና ያን ጥርጣሬ ምክንያት አድርገው እንዳይነሳ እንግዲህ ሰቅለናል፣ ቀብረናል፣ እዚህ በኋላ አረፍን ብለው በእነሱ ቤት ቀብረው እዚያው የሚያስቀሩት መስሎ ስለታያቸው መቃብሩን የሚጠብቁ መቃብር ጠባቂዎች ፈርጣማ ፈርጣማ ጉሎት ያላቸው ተመደወል ብዙ ናቸው። አቀብተ መቃብር አይላፍ ነው የሚላቸው ብዙ ናቸው። እየተቀያየሩ በየሰዓቱ ታማኝ የሚባሉ ጉልበት አላቸው የሚባሉ እየጠበቁ እያለ ነው እንግዲህ እንበላይ ስሙ ቀርነ ጽዋዬ ነው የኢየሱስ ክርስቶስን የመነሳት ግርማ ምክንያት አድርጎ በያሉበት ወድቀው ስለነበረ ይነሳ አይነሳ አያውቁም። ደንግጠው ወድቀው፣ እሱ ግን ተነስቶ ነበረ። ከዚያ በኋላ ነው እንግዲህ መነሳቱ ሲታወቅ መቃብሩ ሲነሳ መቃብሩ እንደተዘጋ ነው የተነሳው። እመቤታችን በድንግልና ጸንሳ በድንግልና የወለደችው ጌታ፣ ለመፀነስ አንድ ሰው ባልና ሚስቶች ያስፈልጉታል። ኢየሱስ ክርስቶስ ግን አልቦቱ እም በሰማያት ወአብ በዲበ ምድር ነው የሚለው በሰማይ እናት በመሬት አባት የለውም ለክርስቶስ በድንግልና ተጸንሶ በድንግልና የተወለደ ጌታ መሆኑን ማሳያ ምሳሌ ሆኖ የሚያገለግል ነው። ይሄ ኢየሱስ ክርስቶስ ተቀበረ፣ ሲነሳ መቃብር ውስጥ እንደተዘጋ ነበረ። እንደ ተዘጋ በተዘጋ መቃብር ተነስቶ መነሳቱ ሲሰማ የቀበሩት፣ የሰቀሉት፣ የቀበሩት፣ መቃብሩን ያስጠበቁት አይሁድ የሆነውን ነገር ሲሰሙ እየተደናበሩ መጥተው ማጣራት ሲያጣሩ የተጠየቁ የመቃብር ጠባቂዎች የተለያየ ነገር ነው የተናገሩት። ሁሉም የተናገሩት አንዱ ተኝቻለሁ ይላል፣ አንዱ ሰርቀው ወሰዱት ሐዋርያት ይላል፣ አንዱ ማይለው የለም። ሐሰት ነበር ሁሉም ተነስቷል አለ ማለት ነው። እውነቱ ግን ክርስቶስ ተነስቷል የሚለው ነው እና ኢየሱስ ክርስቶስ ተነስቷል። መነሳቱን ለማየት ማርያም መግደላዊት በድቅድቅ ጨለማ ውስጥ የሚደነቀው የክርስቶስ ፍቅር ብርሃን እያበራላት ሌሎቹም ሰዎች ተከትለዋት ወደ ኢየሱስ ክርስቶስ መቃብር ሄዳ ነበረ። ስትሄድ ያገኘችው እጅግ በጣም የሚገርም ነገር ነበረ። አንደኛ አንዱ በራስጌ ሌላው በግርጌ ሆኖ ቅዱስ ሚካኤል እና ቅዱስ ገብርኤል ነጫጭ ለብሰው መቃብር አጠገብ ቁመው ነበረ። ይሄ በመቃብር አጠገብም ሆኖ ነጭ መልበስ እንደሚገባ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወገኖቻችን ሲሞቱብን ሐዘንን ገለጽ የምንለው ጥቁር በመልበስ ነው፣ በብዛትና ትክክለኛው ግን መሆንም ያለበት በመቃብር አጠገብ ሆኖም ሃይማኖታዊ ለሆነ ሰው የተቀበረው እንደሚነሳ እስካመን ድረስ ጥቁር መልበስ፣ ፊት መንጨት፣ ጸጉር መላጨት ልክ እንዳልሆነ ተጽፈዋል እና ማርያም መግደላዊት የዋለላት ሁለታ ድንቅ ስለነበረ ያን አስታውሳ ይንጋ ሌሊቱ ሳትል እንደ ብሉይ ኪዳኑ ስርዓት ሽቶ ልትቀባው የሞቱ ሰዎች በብሉይ ኪዳን አስከሬናቸው ተከፍቶ በየሶስት ቀኑ በየሰባቱ በየስራ ሁለቱ ዛሬ ቁርባን በሚቆረብበት በአዲስ ኪዳን ስርዓት ያን ጊዜ መቃብሩ እየተከፈተ ሳጥኑ ሽቶ ነበር ሚርከፈከፍ እና ያን ልታደርግ ሽቶ ይዛ ነው የመጣችው። ጌታችን ኢየሱስ ክርስቶስ ግን መቃብር ውስጥ የለም፣ የለም አሏት። ለምን በዚህ እንደሚነሳ ነግሯችሁ የለም። ለምን ትፈልጉታላችሁ? ለምን ትታሰሳሁ ለሕያው ምስለ ምዉታን ተንሳ ያሃሎ ዘይ፣ አላቸው መልአኩ ቅዱስ ሚካኤል። እናንተ ሴቶች የተቀበረውን አየት ፈልጋችሁ ፊታችሁ እንደመጣችሁ እናውቃለን፣ ግን የለም፣ እንደተናገረ ተነስቷል፣ በዚህ አላቸው። ያንን የተነሳ መሆኑን ለማሳየት ዋን ኮርኮራ ለየቲ እብን እማፈ መቃብር ወነበረ ዲቤሃ ለሚለው ቅዱስ ሚካኤል ድንጋዩን፣ መቃብሩ የተዘጋበት ትልቅ ድንጋይ አለ የተዘጋው በትልቅ ድንጋይ በትልቅ ቁልፍ የተጠበቀው በታላላቅ ጠባቂዎች ነበር። የጠባቂዎች ታላላቅነት፣ ብርቱነት፣ ግዙፍነት፣ የቁልፉ ጠንካራነት፣ የድንጋዩ ከባድነት ኢየሱስ ክርስቶስን ከመነሳት አልከለክለውም። ሳይነካው ነው ተነስቶ ከመቃብር የተነሳው። እና ገልብጦ ድንጋዩን ይኸውና ተመልከቱ ተቀምጦ ድንጋዩ ከተገለበጠው ድንጋይ ላይ መልአኩ ቅዱስ ሚካኤል ተቀምጦ፣ ይሄው መቃብሩ ባዶ ነው እዩት ከፈለጋችሁ ብሎ ባዶ መቃብር አሳይቷቸዋል። እና ድንጋዩን የገለበጠው መልአኩ ነው። ኢየሱስ ክርስቶስ ግን የተነሳው ድንጋዩ ሳይገለበጥ ነው። አንዳንዶቹ ሚካኤል መጥቶ ድንጋዩን ገልምጦለት ከዚያ በኋላ ክርስቶስ ተነሳ የሚል ደካማ ሳሰብ ያላቸው ሊኖሩ ከቻሉ እንደዚህ አይነት አስተምሮ የላትም ቤተክርስቲያን። እና ድንጋዩ የተገለበጠው ወንጀል ለማስተማር ነው እውነቱን ለማሳ መቃብር ውስጥ ያለውን ከፈለጋችሁ ገብታችሁ ይሄው ክፍት ነው ብሎ ክፍት መሆኑን መቃብሩ ለማሳየት ነው፣ ድንጋዩ ነው የገለበጠው። ከዚያ በኋላም እንግዲህ ማርያም መግደላዊትና አብሮ የመጡ ሰዎች አይተው ተደስተው ተመልሰዋል። ሌላ ጊዜም ቅዱስ ጴጥሮስ እና ቅዱስ ዮሐንስ ወደ መቃብሩ እየተሯሯጡ መጡ፣ ይህን ሲሰሙ። ሄደው ሑራ ወንግራሁም ለአርዳ ሄዱ ተናገሩ አላቸው፣ ቅዱስ ሚካኤል ሄዱ ለሌሎቹ ተናገሩ፣ የሆነው ይኸው ነው ተነስቷል እንደተናገረ አላቸው ሴቶች እየተሯሯጡ ሄደው አንድን መልእክት ለማዳረስ በአግባቡም ለማዳረስ ለማዳረስ ብቻ ሳይሆን በአግባቡም ለማዳረስ ሴቶች የተለየ ተፈጥሯዊ ጸጋ አላቸው የሚባለው ለዚህ ነው። ትንሣኤ ክርስቶስን ለመጀመሪያ ጊዜ ያዩት የምስራችን የሰሙት ሴቶች ናቸው። በቤተክርስቲያን መንፈሳዊ አገልግሎት ውስጥ የኦርቶዶክስ ተዋ ቤተክርስቲያን ሴቶች ድርሻቸው ቀላል እንዳልሆነ ማሳያ ነው ማለት ነው። ትልቅ ድርሻ አላቸው በቤተ ክርስቲያን ውስጥ የሚለውንም ያሳያል። እና እየተሯሯጡ ሄደው ለነ ጴጥሮስ ለነ ዮሐንስ ተናገሩ ሆኗል። ይሄ የተባለው ነገር ተነስተዋል ክርስቶስ ሲሏቸው ቅዱስ ጴጥሮስ ከቅዱስ ዮሐንስ ጋር የተሯሯጡ ወደ መቃብሩ መጡ። ሲሯሯጡ በጣም ይታዩኛል በእውነት የቅዱስ ጴጥሮስ ሽማግሌ ነው። ዮሐንስ ከሐዋርያት በድሜ ትንሹ ነው። የተሯሯጡ ሲሄዱ በደሮ ለጴጥሮስ ይላል። ወጣት ስለሆነ ዮሐንስ እየተሯሯጠ መንፈሳዊውን ነገር ለማየት የክርስቶስን መነሳት ለማየት ድንቅ የሆነ ነገር ለማየት ይሮጥ ነበር። ይሯሯጡ ነበረ። ወጣቱ ቀደመው ግን ወጣቱ ይቅደም እንጂ ወጣቱ እንዲደርስ ወጣቱ ራሱ አልፈቀደም። አስተውሎት የተሞላበት የወጣትነት ሩጫ ነው ይሄ። ብዙ ጊዜ ወጣትነት ለመሮጥ ሩጦ ለመቅደምም በተፈጥሮም ይቻላል የሚቻልበትም ዕድሜ ደረጃ ላይ ነው፣ ግን ማስተዋል ይጠይቃል የሚለውም መልእክት ያስተላልፋል እና ዮሐንስ ሄዶ ከመቃብሩ ደረሰ ከጴጥሮስ በፊት ወደ መቃብር ለመግባት ግን ጴጥሮስ እንዲገባ ነው ያስቀደመው። አንተ ግባ፣ አባቴን አንተ ግባ፣ እኔ የወጣት ስለሆን በመሮጥ ቀድሜያለሁ። ትክክለኛውና እውነተኛው ታላቁን ከፍ ያለውን ነገር ለማየት ግን አንተ ግባ ቀድሜ ብሎ ለአባቱ ቅድሚያ ሰጥቶ ልጅ ተከትሎ አባት ቢሮጥ ልጅ ቢሮጥ አባትን አይቀድምም ይላል የአገሬ ሰው። ከዚህ የተነሳ ነው ታላላቅ ነገሮች ዋና ዋና ነገሮች መቅደም ያለባቸው አባቶች ናቸው የሚለውንም ያሳያል። ለዚያ ነው ዛሬ ኢትዮጵያ ቤተክርስቲያን፣ ካህናቱ ካህኑ ይመራል፣ ዲያቆኑ ይከተላል። ካህኑ የሚመራት ዲያቆኑ የሚከተላት ስርዓት ነው ያላት ቤተክርስቲያን። ዲያቆኑ የሚቀድምባት ካህኑ የሚከተልበት ስርዓት የለም። ታላቁ የሚከበርበት ታላቁ የሚቀድምበት ታላቁ የሚመራበትም። ለዚያ ነው ዛሬ በእኛ ቤተክርስቲያን እና ገቡ ሲያዩት የኢየሱስ ክርስቶስ ይጠመጥመው ከራሱ ላይ ይጠመጥመው የነበረ መጠምጠሚያውን አዩት፣ የተገነዘበትንም አዩት። አዎ ይሄ ነው የተገነዘበት፣ ዮሴፍና ኒቆዲሞስ የገነዙት በዚህ ነው። የጠመጥመው የነበረ ልብስ ይሄ ነው። አዎ ክርስቶስ ተነስቷል ብለው እውነቱን አረጋገጡ። ያን ለማረጋገጥ እንዲመች ልክ እንደ ዛሬ ላይብረሪ እንደዛሬ ዛ ሙዚየሞች ክፍት አድርጎ መላኩ መቃብሩን አስጎበኛቸው። የመጡትም ሁሉ እነ ጴጥሮስ፣ እነ ዮሐንስ፣ እነ ማርያም መግደላዊት መቃብሩን ጎብኝተው አይተው መነሳቱን እርግጠኛ ሆኖ ነው ሄዱ። ዛሬ የኢየሱስ ክርስቶስ መቃብር ሲጎበኝ ባዶ ነው። የተቀበረ ግን የተነሳ እንጂ፣ ዛሬም አጽሙ ተከስክሶ፣ ስጋው ተቆርሶ፣ ደሙ ፈሶ፣ እዚያ ተልከስክሶ እንደ ተራ እንደ ሩቅ የሚገኝ አምላክ የለንም። ተነስቷል። የኛ አምላክ እንደ ተናገረ ተነስቷል። በዚያ አይደለም እና አሁን እኛ ወደ ኢየሩሳሌም ለጉብኝት ስንሄድ የተቀበረ አስከሬን ልናገኝ ሳይሆን ክርስቶስ የተቀበረበትን መቃብር ታሪካዊ ስለሆነ የተልንመጣ ነው። የተቀበረው ዛሬ በእኛ ውስጥ ነው። መድኃኒታችን ኢየሱስ ክርስቶስ በበረከትም ቅዱስ ስጋውን ክቡር ደሙንም የእሱ መቃብሮች እኛ ነን። ኢየሩሳሌም የማሄዱ ሰዎች፣ ኢየሩሳሌም መሄዱ ብቻውን በቂም ስላልሆነ ሁሉም ሰው ኢየሩሳሌም ከመሄድ ይልቅ አይሄድ ማለት ባይሆንም ኢየሩሳሌም ለመሄድ ታሪክ ማወቅ ጥሩ ነው። በረከት ማግኘት ያስችላል። መሄድ ተገቢ ነው። ኢየሩሳሌም የማሄዱ ሰዎች ግን ኢየሩሳሌም መቃብር ውስጥ ያለው ጌታ በኦርቶዶክስ ተዋህዶ ቤተክርስቲያን ቤተ መቅደሱ ውስጥ ተቀብሯል። መቅደሱን መጎብኘት ነው። በራሳችንም ውስጥ ኢየሱስ ክርስቶስ ተቀብሮ ነው ያለው መድኃኒታችን ይህን እንረዳለን እና እንደዚህ አይነት ደስ የሚሉ አስደናቂም ታምራዊ የሆኑ ታሪኮች የተከናወኑበት ነው በዓለ ትንሣኤ እውነቱ የታወቀበት በጣም የሚያሳዝነው እና የሚገርመው ደግሞ ክፉ ሰዎች መቅበር ያስደስታቸዋል ኢየሱስ ክርስቶስ ቀበሩት ተነሳ አልቻሉትም ከአቅማቸው በላይ እውነት ከቀባሪዎች ጉልበት በላይ ነው ከዚያ በኋላ እሱ ሲነሳ ደግሞ እሱ የተቀበረበትን መስቀልም ቀብሮ ነበረ። ኢየሱስ ክርስቶስ መስቀልም ተቀብሮ አልቀረምተን እውነት የሆኑ ነገሮች ተቀብረው አይቀሩም። እውነትን ፍለጋ መድከም ነው የሚያስፈልገው እንጂ እውነትን ለመቅበር መድከም ልክ አይደለም የሚልም መልእክት አለው። የተቀበረው ክርስቶስ እውነት ነው። እውነት ስለሆነ ኢየሱስ ክርስቶስ ይለዋል ዘማሪው። እውነት ነው። እውነት ተቀብሮ ነበር፣ ተነሳ። የተነሳ ሌላ አንሺዎች ኑ አንሱኝ ብሎ እርዳታ ፈልጎ አይደለም የተነሳው፤ በራሱ ስልጣን ተነስተዋል። ወተነሳይ ኩ በስልጣና ባይቲቴ ነው የሚለው በራሴ በገዛ የባህሪ ስልጣን ተነስተው። አላዛር ሞቷል፣ ተነስቷል። ከዚያ በኋላ ማራባ የሆኑ አመታት በሐላፊነት ክርስቶስ ፈቃድ እግዚአብሔር ተመድቦ ከመቃብር በኋላ አላዛር ተነስቶ ኖረዋል። ኢየሱስ ክርስቶስ ያስነሳው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ግን የተነሳ በራሱ ስልጣን ነውና ይለያል። እኛ ምን እንነሳለን? አሁን የኢየሱስ ክርስቶስ መነሳት ተናግረ ማለፉ በቂ አይደለም። የእሱ መነሳት የኛንም አይቀሬነት ማሳያ ነው። እሱ ተነስቷል፣ በገዛ ስልጣኑ እኛ ደግሞ በእሱ ስልጣን እንነሳለን የሚለውንም ያሳያል። እኛን እሱ ያስነሳናል። እሱ በገዛ ስልጣኑ ተነስቷል፣ እኛ ደግሞ የምንነሳበት ጊዜ እንዳለ በማቴዎስ ወንጌል ምዕራፍ 25 ተራ ቁጥር 31 ላይ ተጽፈዋል። ክርስቶስ በሚመጣ ጊዜ ፍየሎች በግራው፣ በጎች በቀኙ ይቆማሉ ይላል። ይሄ ማለት ይነሳሉ ማለት ነው። ክፉ ሰዎችም በጎ ሰዎችም ይነሳሉ። ከዚያ በኋላ የመኖሪያ ቦታቸውና ዕድል ፈንታቸው ነው የሚወስነው እንጂ መነሳት የግድ ነው። ሰው የሆነ ሁሉ ይነሳል። አሁን ስን የሞቱ ወገኖቻችንን ከቀብረን ስንመለስ ተስፋ አንቆርጠውም እንደሚነሱ ስለምናምን ነው፣ እንደ ኦርቶዶክስ ቤተክርስቲያን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በዚህ በሁለተኛ ወደ ምረታችን አማራጭ ወደ ምረታችን በዓለ ትንሣኤን በሚመለከት መልእክቱን የምትከታተሉ ሁሉ የኢየሱስ ክርስቶስ በዓለ ትንሣኤ ሲከበር የሕሊና መነሳት ከኛ ይጠበቃል። በንሳ መነሳት፣ በትምህርት መነሳት፣ ሃይማኖታዊ በሆኑ ነገሮች መነሳት ያስፈልጋል፣ ይገባናል። በብዙ መንገድ አይምሯችን፣ በጓሳሰባችን የሞተብን ሰዎች ልንኖር ስለምንችል ወንጌል በመማር ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመቀበል መነሳት አለብን። ከክፎ መቃብር ውስጥ መውጣት አለብን። በጎ ካልሆነ መቃብር ውስጥ ሁሉ መነሳት አለ፣ እንድንነሳ መጸለይ አለብን። በዓላትን ሳይንስ እናከብር። የነፍስ የመንፈስ የአእምሮ መነሳት እንዲኖረን ሊያደርጉ የሚችሎችን በመስራት በተለይ የሌላቸው ሰዎችን በመመገብ ወንጌል ምግብ ብቻ ሳይሆን ወንጌል በመመገብ ሃይማኖታዊ ምግብ በመመገብ በዓሉን ማክበር ይገባናል። በጋራ ማክበር ይገባናል የሚል መልእክት ይጭምራል። በዓለ ትንሣኤ በዚህ መንገድ ይከበራል ማለት ነው። እንግዲህ ለበዓለ እርገቱ በሰላም ያደረሰን በዓለ ትንሣኤ የኛ ሁና እንድና ከብራት የፈቀደልን መድኃኔ ዓለም ስሙ የተመሰገነ ይሁን። እንኳን አደረሳችሁ በድጋሚ